ኢነ አላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢ አነ ለሁሙል ጀና። የተከበራችሁ ወንድሞቼ እህቶቼ፣ አለም ላይ ያላችሁ ሙስሊም ወንድምና እህቶቼ አላህ ሱብሃነሁ ወተዓላ በተከበረው ቁርአኑ ላይ ሙእሚኖችን እኮ ጊዜያቸውን እኮ ገዛዋቸው ጊዜያቸውን፣ ገንዘባቸውን ውድ በሆነው በጀነት ይላል ማለት ነው እና ነቢዩ አለይሂ መንበና ሰላቱ ወሰላም ቢነላሁ ለሁ በና መስጂደን አላህ ለሁ በይተን ፊልጀና ይላሉ። በዱንያ ላይ አላህ ሱብሃነሁ ወተዓላ ቤት የሰራ ሰው አላህ በጀነት ላይ ቤት ሰራለታ ይላሉ ማለት ነው። ትንሽም እንኳን በዱንያ ላይ መስጊድን የገነባ አላህ በጀነት ቤት ሰራለታ ይላሉ። አላህ ሱብሃነሁ ወተዓላ በሌላ ቁርአን አንቀጽ ላይ ወማ አንፈቅቱ ሚን ሸይ ፈሁወ ይኽልፉ፣ ማንኛው ኢንፋቅ የምታረጉትን ነገር እኔ ተካላችኋለሁ ይላል። ኢንሻአላህ ሁላችንም ለዚህ መስጊድ ማለት ነው የምንችለውን ትብብር እናደር። እነዚህ በዙሪያዎች በዙሪያ የምታያቸው የመስጊዱ ኮሚቴዎች ናቸው። እንሻላ ከዚህ የበለጠ ደግሞ እነሱ ያው መስጊዱ አጀማመርና አሁን የደረሰበት ሁኔታ ከዚህ የበለጠ ያብራሩ ይሰሩላችኋል። እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የሃሊድ መስጊድ እና መድረሳ ያው ከተጀመረ ያው ስምንተኛ አመት ጨርሶ ወደ ዘጠነኛ አመት እየተገባደደ ነው። ስለዚህ በተለያየ ምክንያቶች ነው የዘገየው። እንግዲህ መስጊዱ አጠቃላይ አራት ሺ ካሬ ሜትር በሚሆን ቦታ ላይ ነው ከአራት ሺ ካሬ ሜትር በሚበልጥ ቦታ ላይ ያረፈ ነው። ጠቅላላ ህንፃው ያረፈው ያው 530 ካሬ ሜትር ሲሆን እንግዲህ ያው ረጅም ጊዜ ሲንከባለል ቆየና ከሁለት ወር በፊት የኮሚቴ ለውጥ የተደረገ ሲሆን፣ ከዛ በኋላ ያው በአዲስ መንፈስ ኮሚቴዎች ከፍተኛ ጥረት አድርገው የተወሰኑ ስራዎች ተሰርተዋል። ከዚህ ውስጥ ያው የግራውንድ ጣሪያው ሁለት ሶስተኛው ኮንክሪት የተሞላበት ሁኔታ አለ። አሁን ተሸካሚ ያው ከትናንት ጀምሮ ያው እያነሳን ያለንበት ሁኔታ አለ። ስለዚህ ወደ ቀጣይ ምዕራፍ ለማለፍ ያው ገንዘብ ችግር አለ። የአካባቢ ማህበረሰብ ያው እንደሚታወቀው አጠቃላይ ኑሮ ከእጅ ወዳፍ ያለ ሲሆን አሁን ወደሚቀጥለው የሚቀጥለው ምዕራፍ ለመሸጋገር ያው የገንዘብ እጥረት አለብን። ሌላው አካባቢው በቤተክርስቲያንና በቸርች የተከበበና ና ከፍተኛ ተጽዕኖ ያለበት ከመሆኑ ጋር ተያይዞ ይሄ መስጊድ መገንባት ትልቅ አስተዋጽኦ ነው የሚኖረው። ሌላው ያው መድረሳም አለ። መድረሳው ላይ ያው ከሶስት መቶ በላይ ህጻናት እየቀሩ ያሉበት ሁኔታ አለ። ምንም እንኳን ባይመችም ያው ጥራቱ አስፈላጊ ነው የሚል ሁኔታ ስላለ ያው እየቀሩ ያሉበት ሁኔታ አለ። ዞሮ ዞሮ መስጊድ ያለ አረቶን ከተጠናቀቀ በኋላ ሁለተኛው እንትናችን ያው መድረሳው ነው የሆነው። ስለዚህ ቀጣይ እንድታግዙ መላቤት ባገር ውስጥም በውጭ ያላችሁ ሙስሊም ወንድሞቻችን ይህንን መስጊድ ከብዙ ኢላፍ እንድታደጉ እንጠይቃለን። በተረፈ ኮሚቴው ዝግጁ ነው፣ ቀን ማታ እየሰራ ነው። የገንዘብ እጥረት ነው ያለብን። ይሄ እንዲቀረፍልን እንግዲህ እንታግዙን፣ ሁሉም ሙስሊም በአለና የምትገኙ ሙስሊሞች ባላስን እንጠይቃችኋለን። ሰላም አለይኩም ረመቱላ ወበርካቱ። አሁን ዋሊድ መስጊድ ማለት ነው፣ በተፋጠነ በግንባታ ስራ ላይ እንገኛለን። እንደተባለውም ለብዙ ዓመት የተጉላላ ለብዙ ዓመት ያዘገመ መስጊድ ነው። ለስምንት ዓመት ወደኋላ ቆይቶ አሁን ዘጠነኛ ዓመት ይዞ ማለት ነው። በቅርቡ ማለት ነው። በዚህ በዘጠነኛው ዓመት በ2017 አዲስ ኮሚቴ መዋቅር ተደርጎ ኮሚቴውን በጠንካራ ጎንና በፍቅር በስሜት ማለት ነው፣ በመነቃቃት ስራውን ከህዝቡ ህዝቡን በማሳተፍ ገጠር ከተማውን በማሳተፍ የራቀውን የቀረበውን በማሳተፍ ጥሩ ስራ እየተሰራና ጥሩ ሂደት እየሄደ ባለበት ሁኔታ ነው የሚገኘው። ስለዚህ ይሄ ደግሞ አካሄዱም ፍጥነቱም ማለት ነው በእኛ በኮሚቴዎቹ ሳይሆን ማለት ነው በህዝባችን እና ማለት ነው በአካባቢያችን በከተማችን የሚገኙ አህለል ኸይሮች ማለት ነው እየተሳተፉ እና ማለት ነው የምናካሄድበት ሁኔታ ነው የምንገኘው። ከዚህ በፊት የነበሩ ኮሚቴዎችም ማለት ነው ለስምንት ዓመት አህል በአቅማቸው እየወጡ እየወርዱ እየለፉ ማለት ነው ለዚህ ደረጃ አድርሰውት ማለት ነው እነሱንም ማለት ነው ያው የሄዱበትም የደረሱበትም ማለት ነው እናመሰግናለን፣ ሳናመሰግን አናልፍም። ያው የራሳቸውን ጥረት አድርገዋል። እኛ ደግሞ ከዛ በኋላ ደግሞ ማለት ነው በአዲስ ተዋቅረን የራሳችንን ጥረት እያደረግን ከሌላ ጊዜ በተሻለ የተፋጠነ ስራ እየተሰራ ነው። ስራውንም ደሞ ማን ነው ያው አሁንም ወደፊትም ምንሰራው ቀጣይም ግንባታው ስፋት ነው። ያው እንደተባለው ቅድም ወደ 300 ህጻናቶች ማነው ቅርአት እየቀሩ ያሉበት ሁኔታ ነው ያለው። የነሱም ደሞ የሚያስፈልግ ነገር ሰፊ ነው። ስለዚህ በግራ በቀኝም ያለ በሩቅ በቅርብም ያለ ማለት ነው ማንኛውም ህዝብ ማን ነው ለዚህ መስጊድ እንዲተባበረን እና አሁንም እየተባበረን ነው ያለው። ለተባበረን በጣም እናመሰግናለን። አሁን ለሚተባበሩን በአላህ ስም እናመሰግናለን። አሁንም እንድትተባበሩን ከዚህ በፊት የተባበራችሁን እናመሰግናለን። ትብብራችሁ ደግሞ እንዳይለየን ወደፊትም አደራ እያልን ማለት ነው፣ በኮሚቴውና በመስጊዱ ስም ማለት ነው። ይህንን አደራ እና መልእክቴን አስተላልፋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ አሰላሙ ዓሌይኩም ወራህመቱላሂ ወበረካቱሁ። ያው እንሻላ እዚህ ጋ በጀምአ የምታዩን ወንድሞች የኋሊድ መስችድና መድረሳ የግንባታ ኮሚቴዎች ነን። ያው ቅድም በወንድሞቼ እንደተገለጸው የኋሊድ መስችድና መድረሳ ኦልሞስት ከተጀመረ ስምንተኛ አመት አልፎ አሁን ወደ ዘጠኝነኛ አመት እየተሻገረ ያለበት ሁኔታ ነው ያለው። ያው ቅድም በወንድም በድሩ በዝርዝር እንደቀረበው መስጂዱ በርካታ ችግሮች ያሉበት ነው። ማለትም የግንባታ ሂደቱ በከፍተኛ ሁኔታ የተስተጓጎለበትና ረዥም አመት እየቆየበት ነው። ይህም በህዝበ ሙስሊሙ ከፍተኛ ቁጭትን ሊፈጠር የሚገባ ነገር ነው። በመላው ዓለም የምትገኙ ሙስሊም ወንድሞችና እህቶች እንዲሁም በሀገር ውስጥ ያላችሁ ይህ ኻሊድ መስጂድ እንግዲህ አሁን የመጀመሪያ ታችኛው ግንባታ አልቆ ኮንክሪት ተሞልቶ የታችኛው ፊኒሽንግ ምንም ያላለቀበት ሁኔታ ነው ያለው። በተመሳሳይ የላይኛውም ግራውንድ ከዚህ በኋላ ቀጥለን እያሰብን ያለ ነው እንትን ነው። ስለዚህ እንሻአላ ያው መስጊዱ ከፍተኛ የሆነ በጀት ችግር አለ። የአካባቢው ማህበረሰብ እስካሁን ባለው በአቅሙ በቻለው እዚህ ደረጃ ላይ አድርሷል። ኢንሻአላ ስለዚህ አሁን ከዚህ በኋላ ያለው ነገር የእናንተ ድጋፍ፣ የእናንተ እገዛ ያስፈልገናል። መስጊዱ ፕሮጀክቱ ከፍተኛ ስለሆነ እንደዚሁም በዙሪያችን ያሉ ሙስሊም ያልሆኑ ወንድሞች እህቶች ነው ያሉት። ወንድሞቻችን እህቶቻችን ወደ ኩፍር እየሄዱብን ያሉበት ሁኔታ ነው ያለው። እንደዚሁም ልጆች ቂራአትን በአግባቡ መቅራት ያልቻሉበት መስጊዱ ሜዳ የሆነበት ሁኔታ ታ ያለው። ስለዚህ ኢንሻአላህ እኛ በዓለም ላይ የምንገኝ ሙስሊሞች እያለን ህፃናቶች ቁርአንን ለመቅራት ሊቸገሩ አይገባም። የነገ የዲናችን ተረካቢ ህፃናቶች እየፈሩ ካልሄዱ ቀጣይ እስልምናችንን ለማጠናከር ከፍተኛ የሆነ ችግር ይፈጠርብናል። አሁንም ያላህ እገዛ ነው። አሁንም ያላህ ትብብር ነው እየሰራ ባለው ማለት ነው። አላህ አሁንም እገዛውን አይለየን፣ ያ ረቢ፣ ያ አላህ ያ አላህ። አሁንም አለው በፍቅር እና በስሜት ነው እየተንቀሳቀሰ ያለው። ይሄ ፍቅራችን አይለየን፣ ፍቅራችን ፍቅር ይጀምር ያ ረቢ። ግንባታውን ያ ረቢ አላህ ገርበገር አድርግልን ያ ረቢ። የተባበሩን ጌታ ያላህ ትብብር አይለያቸው። አሁንም የሚተባበሩን ያላህ ትብብር አይለያቸው። ያልተባበሩንም ያላሰቡንም እንዲያስቡን አላህ እንደዛ ያድርግልን ያ ረቢ፣ ያ አላህ ያ አላህ